ከንቱ አለም ውስጥ ነው እኮ ያለ። በፊት እየሆዬ ተብሎ የሚጨፈረውን ጭፈራ ታውቃላችሁ? ሆነ ለሰርግ ጊዜ ሆ ሆ ምናምን ተብሎ እንደዚህ አይነት ጭፈራ አስመሰለ ነ ማለት ትክክለኛ ውዴታ ለመግለጽ ነው። ትክክለኛ ውዴታ አይደለም ይሄ። እኔ ውዴታቸውን በዚህ እንገልጻለን ብዬ አላስብ። ውዴታቸው በዚህ አይደለም ይለካው። ስለ ጨፈርን የሆነ ነገር እንፈጥራለን ማለት አይደለም። ጀስት ግን እነዛ ሲያዩ ኮድ ይደብራቸው ይችላል። ያ ነገር ግን ለእኛ አይጠቅምንማ። ችግሩ እዛ ጋ ነው እኮ እኛም አይጠቅም ከሆነ እነሱን ብቻ ደብሯቸው፣ አይመጣውም። ታውቃላችሁ፣ አይመጣውም። እንረፍ፣ በጣም እንረፍ። በዚህ ላይ እጅግ በጣም ያስገረመኝ ነገር ቢኖር ይሄ ተግባር ነው። ዛሬ ሁለት የክርስትና እምነት ተከታዮች ከኢድ ሰላት ሰግደው ለሚመለሱ የእስልምና እምነት ተከታዮች በምታዩት መልኩ የማዕድ ማጋራት አካሂደዋል። እቺ ናት ትንሿ ኢትዮጵያ፣ ድሬዳዋ። ተቀበለ አላህ ሚና ወ ሚንኩም። ዒድ ሙባረክ ዓለይና ወ ዓለይኩም

እኛ እና ቃት ኢትዮጵያ የድሯ ኢትዮጵያ ችና እቺን ኢትዮጵያውን በጣም ናፍቃናለችች። ኢትዮጵያ እንደዚህ ተቻችለን በፍቅር የምናሳልፋት ባህል አገራችን እንዲነበረች። አሁን ግን ፖለቲከኞች እርስ በርስ እያፋጁ እርስ በርስ እንድንጠላላ አድርገውናል። እችን እቺን ሀገር መመለስ አለብ። እቺን ፍቅር መመለስ አለብን። ባንደራረስ እንኳን ዝም ብለን ተቻችለን እንደዚህ ባንተጋገዝ እንኳን ዝም ብለን ለመተላለፍ ሞክረው። በዚህ አጋጣሚ የድሬሶ እጅግ በጣም ፍቅር ነው፣ እጅግ በጣም ትልቅ ክብር ያለው ማህበረሰብ ነው። እጅግ በጣም እናመሰግናቸዋለን፣ ለዚህ ድርጊታቸው። እንደዚህ እርስ በርስ የተቻቻለን፣ እንደዚህ እርስ በርስ እየተዋደድን ያለፍንበት ሁኔታዎች ተፈጥሮ ነበሩ። ወደፊት የሚፈጠራሉ ብለን ተስፋ እናደርጋለን። ኤንዌስ ከመጠላላት ምንም አይነት ነገር የሚገኝ ነገር የለ ቋና ደረሰ ያሄራ ወንድሜ፣ እንኳና ደረሰ ያሄራ ዋህቴ ረመዳን ከሪም። ይኸው ነው ምኞቴ። እንደዚህ አይነት ነገር እኔ በበኩሌ አልደግፍም። ዳ መሰላችሁም አልደግፍ ከኛ ውስጥም እንደዚህ ሂዶ ቢያረ ይሄ ድርጊት በጣም ከባድ ነው። የእኛ እንደዚህ ይሉ ነጠላ ለብሶ ቢያረቅ ቅያማ ነው የሚወርደው። ትልቁ ኪሳራ የሚጀምረው በእንደዚህ አይነት ታይም ነው። እንዴት በሉ፣ ብሔር ከሃይማኖት መብለጥ ሲጀምር ትልቅ ኪሳራ ነው። የምሬ ነው የምላችሁ። ብሔራችሁን ምንም ያክል ደረጃ መውደድ ትችላላችሁ፣ ግን ከሃይማኖታችሁ በታች ነው። ሃይማኖት ከምንም በላይ ነው። ነብዬ አሁን ከእናት እና ከአባት በላይ ናቸው። ግዴታ በእንደዚህ አይነት ነገሮች ላይ ራስን መስጠት ይፈልጋል። እንኳን ብሔር ይቅርና ማለት ነው በቃ ወደ ብሔር አኑስ እንደዚህ አይነት ሰዎች፣ በተለይ እንደዚህ አይነት አለባበስ የለበሳችሁ ሰዎች እባካችሁ ተጠንቀቁ። ሌሎቹ ደግሞ ከእናንተ ባሰ ሊሰሩ ይችላሉ። ምክንያቱም እናንተ እንደዚህ አይነት ነገሮችን ከሰራችሁ እንደቀላለው የሚያዩት እንደዚህ አይነት ነገሮች ዘመድኩን አበደበለኝ በቃ ይሄን ካየህ الله أكبر الله أكبر ولله الحمد الله أكبر በስተክል ተቆጥረናል። ፕሊስ ንገሩኝ፣ በስተክል ተቆጥረናል። አለም ላይ አሁን 2 ቢሊዮን ህዝብ ነው ያለው ሙስሊም ይባላል። ይሄ ቁጥር ኢትዮጵያ ውስጥ አናገኝም፣ በስነ ስርዓት ብንቆጥር። ኦፍ ቶፒክ ኦፍ ቶፒክ፣ የምትሄጂው ነገር አለ ቶሚ። አሪፍ ተሄጂና መጨረሻ ላይ ታግማሚዋለች። እና አንዳንዶቹ ደግሞ ይሄንን ሲያዩ እጅግ በጣም አብደሉ። ከዚህ ውስጥ ዘመድኩን አንዱ ነው። ኢትዮጵያ ውስጥ አይደለም በውጭ ሀገር ያለ ሰው ከዚህ በኋላ እንደዚህ የሚል ይሄ ስልጠና በያንዳንዱ መስጊድ እየተሰጠ ነው። በእያንዳንዱ መስጊድ እየተሰጠ ነው። በያንዳንዱ መስጊድ እየተደረገ ነው አፍልተዋል የሚሰራቸውን የሚያደርጋቸው የሚያሳጣቸው እነፎይ የመጡት ከዚህ በኋላ እንግዲህ ምንድን ነው እየተዘጋጀ ያለው ከዚህ በኋላ አገሪቷን አረብ ለማድረግ ነው እየተራወጡ ያሉት እውነት ነው። የሚረዱን አረቦቹ ናቸው። ቦምብ የሚያቀብሉን አረቦቹ ናቸው። ድሮን የሚሰጡን አረቦቹ ናቸው። ቤተ መንግስት የሚያሳድሉን አረቦች ናቸው። ቤተ መንግስቱን መስገጃ አድርገውታል አረቦቹ ናቸው አድርገውታል። የቀ መቁጠሪያውን እየቀየሩት ነው። ዓመተ ምሕረት የሚለው ይቅር ብለዋል። ለምክክር ኮሚሽኑ ያስገቡትን ደብዳቤ አነብላችኋለሁ ከፈለጋችሁ በክርስቲያን ስም የሚጠሩትን መንደሮች ልደታ የሚባለውን ቂርቆስ የሚባለውን ቀራኒው መድኃኒዓለም የሚባለውን ሆስፒታሎች ቅዱስ ጴጥሮስ ሆስፒታል ቅዱስ ጳውሎስ ሆስፒታል የሚባለውን ለእኛም ይጠራልን። በቃ በግራኛ መሄድ በእምነት ይሁንልን። የምክክር ኮሚሽኑን የሚጠይቁት ጥያቄ ዓመተ ምሕረት የሚባለው ኢትዮጵያ ውስጥ አይሰራም። ዓመተ ምሕረት የሚባለው የለም። የሂጅራው ሚግባልን በቃ በባንዲራ ስምምነት የለንም። እስላም ማየት የሚፈልገው ባንዲራ እና ኢትዮጵያ አለኝ የምትለው ባንዲራ ትክክል አይደለም። ልክ እንደ ሌሎቹ አረቦች ሀገሮች አረንጓዴ፣ ጥቁር፣ ቀይ ምናምን ነገር ነው እንጂ አረንጓዴ፣ ቢጫ፣ ቀይ አንፈልግም የሚል ጽንፈኛ ነው የተነሳው። እነሱ በዚህ መጠን ተዘጋጅተዋል። ባንክ ከፍተዋል። ባንክ ተፈቅዶላቸዋል። ገንዘብ አላቸው። ኢኮኖሚውን ተቆጣጥረዋል። ምን ብለዋል? ምንም ችግር የለባቸው ስለ ድፍረታቸው የድፍረታቸው ጥግ እዚህ ደረጃ ተደርሱ። ባንክ ከፍተዋል፣ ኢኮኖሚ በነሱ እጅ ነው። አላለም እንደዚህ አይነት ፖለቲከኞች ወደ መድረክ ቢወጡ፣ ማለት ስልጣን ቢይዙ፣ እንደዚህ አይነት ትላልቅ ቦታ ስልጣን ቢይዙ፣ ሙስሊምን፣ ሙስሊም ኡማን ምን የሚያደርጉ ይመስላቸው? ወላሂ የምሬ ነው። ይሄ ነው የሚያሳስበኛው አሉ ብዙ ፖለቲከኞች አሉ እንደዚህ በእስልምና ስም የሚነግዱ እስልምናን መጥላላትን እስልምናን ችግር አስቡት እስኪ ፖለቲከኞቹ እንደዚህ አይነት ፖለቲከኞች መቱ ስልጣን ቢይዙ አስቡ ኒቃበን ለብሳ አትማርም ጅልባበን ለብሳ አትማርም ይሄ ነው የሚፈጠረው አሁን ሙስሊም ጥላቻ ክርስቲያኑ ይነሳና ሙሐመድ ግደሉ ብሏል ጅነት እንድትገቡ ይሄ ቀዳዳ ነው ውሸት በቁራን ላይ ሊገኝ አይችልም። ካመጡም ጨምሮ ኤዲት አርገው ነው እንጂ እውነተኛው የነ መሐመድ እምነት ሰው ግደሎ አይደል። መሐመድ ለእኔ ዲፕሎማቴ ነው። ኢትዮጵያ የሚባል አገር ታላቅ አገር ያስተዋወቀ ለመሐመድ ይባላል ወደ ቅዱሳን አገር ሂዱ ብሎ መጻፉ ብቻ በቂ ነው። ለዓለም አስተዋወቁልናል። ቅዱስ አገር ነው ብሎ የመሰከረ እሱ ነው። እንደዚህ እኮ እውነት እውነቷን ብናወራ እኮ በጣም ደስ ይላል። እንደዚህ ነው ራሱ ሰውን መያዝ የምችለው። ግን በሃይማኖት የምትሄዱ ሰዎች እረፉ እረፉ፣ አያስኬደንም ይሄ ነገር። እስቲ ሰው ምን እንደምትልስ። ሙስሊሞች ጉዳችን ፈላ። ኢየሱስ መሰቀሉን የሚያሳይ መረጃ አገኘው። ሪያዱ ሷሊያ ቡኳን ሀዲስ 36 ይላል እና አብዱላሂ ቢን መስዑድ ናቸው የዘገቡት። ምንድን ነው የሚለው ያ የተሰቀለው ነቢይ ደሙን እየጠረገ ከፊቱ ላይ ደሙን እየጠረገ ኦ አላ ህዝቦቼ የሚያደርጉትን አያቁምና ይቅር በላቸው፣ በእርግጥም የሚያደርጉትን ነገር አያቁምና ይቅር በላቸው። ይህ በቀጥታ መጽሐፍ ቅዱስ ውስጥ አለ እና ተመሳሳይ ነው። እስቲ ምናልባት ክርስቲያኖችም ይህንን የምታውቁት ልትረዱን ትችላላችሁ። እስቲ ፖዝ አድርጉና እንግሊዝኛ የምችሉት የእንግሊዘኛውን፣ አረብኛ የምችሉት የአረበኛውን ለማንበብ ሞክሩ ምን ይላል እስቲ ከአረበኛው ልነሳላችሁ ሀዲሱ የአብዱራህማን አብደላህ ብን መስዑድ ነው ረዲያላሁ አንሁ እሱ ምን ይላል ቃለ ከአኒ ኡንቡሩ ላ ረሱላ ወደታች ረዱ እና እሱ እንተውና በረበሁ ይላል ወደታች ስትወርዱ በረበሁ ቀውመሁ ፈአድመውሁ ወህወ የምሰሑ ደሙ አን ውጁሂ ሀዲሱ እንደዚህ ነው የሚለው እንግሊዘኛው ላይም ብትሄዱ አይኬን እስቲ ሪኮል ሙሉ ማንበብ ትችላላችሁ እዛ ጋር ሰቀለ የሚል አንድም ቦታ አታገኙ ሐዲሱ ደግሞ ስለማን እያወራ ነው? ስለ ነቢያችን ሰለላሁ አለይህ ወሰለም ኪታባ ምተ ነው፣ ስለ ኢየሱስ የምታወራው ኢየሱስ ያለበት ቦታ የት ነው? አልተማራችሁ? ምንል ግድ የላችሁም። የማታም ቢሆን ተማሩ። የማታም ቢሆን ተማሮ ግድ የላችሁም። የዛ ሰው ያምን ነፍሳቸው አይባርም። አትሳቁ፣ ወላሂ በዚህ ጉዳይ አትሳቁ፣ አትሳቁ። አይሳቅም። የሙስሊሞች ባህል ከሰኞ እስከ ዓርብ ነው፣ በቃ መሆን ያለበት እሁድ፣ እሁድ አይሆንም። በቃ እንደምንም ብላችሁ አጠገግታችሁ ቢሆን ጨረቃ ማተሳችሁ ቢሆን ወደ ሰኞ አድሮ ለነባካችሁ አንድ ቀን አስቀሩ። አዱ አናስቶሱ እሁድ አለ፣ ካልጠፋ ቀን እሁድ አለ። አሁን እሁድ አይሆንም። በቃ እንድ ለእናንተ መረፍት እንዲሆን ሰኞ አድርጉልን። እንደ ሀሳብ ማለት ያራዳች እስቲ እንደ ሀሳብ ማለት ነው። እንደ ሀሳብ ማን ነው አስገድዶ ትምህርት ቤት ሂዱ የሚላችሁ? አሁን እኮ ተማሪዎች ግራ ነው የምታጋ ማን ነው አስገድዶ ትምህርት ሂዱ የሚሏችሁ? ማን ነው ንገሩን። ቤተሰብ ከሆነ ንገሩን፣ ችግሩን እንፈታለን። በዓሉን በማስከመልከት ከንቲባዋ የቤት ስጦታ አስረክበውታል። ክብርት ከንቲባ ወይዘሮ አዳነች አቢቤ የፍጣር መርሃ ግብር ባደረጉበት ወቅት ሁለት ልጆቹን በአደጋ ምክንያት ላጣውና ለሶስት ልጆች አባት ለሆነው አቶ አባስ መኮንን ለኢድ ስጦታ ቤት ሰጥተውታል። አባስም ለተደረገለት በሙሉ ክቡር ከንቲባን አመስግኗል። ጥሩ ጥሩ ነገር አመስግኑ፣ ሁሌም ማማረር አትሁኑ። ጥሩ ጥሩ ነገር ሲሰራ አመስግኑ፣ አመስግኑ፣ አመስግኑ ማ ሀዳ ያ አህል አልሐበሻ

ብዛት ማንም አይደርስ ነው። ግን ጥራታችን እየቀነሰ ነው። ጥራታችን በጣም እየቀነሰ ነው። ጥራትን ለማምጣት ሞክር ብር ስታገኝ ምናምን እንዴት ላይክ ሱስ ምናምን አላታለለ ጓደኞች የሚያደርጉት ነገር አላታለለ። አካባቢ ሱን መሰለሽ አንድ የሚለያየው ነገር ኑሮሽ የተወለድሽ ሰው እና ሳይኖርሽ የተወለድሽ ሰው በጣም ይለያ። ካለ ቤተሰቦች ወንድም፣ እህት ምናምን የሚያግዝ ሰው ካለ አትጨነቅም። አንተ ስለ የቤተሰብ ኃላፊነት አይሰማሽም። ምንም ቢሆን እንብለውን ጠጣውን። እኔ ደግሞ አሉ አሉ ከባባት ምን ላይ ማለት ግን በጣም ትላልቅ ናቸው። እናቴ ደግሞ እኔ እዛ አብሬያታለሁት ስቃዩን እማይሆን እኔ ነኝ። ለሊት አንተ አምስት ሰዓት ለሊት አጥር የለውም፣ ጅብ እንኳን ቢገባ ማንም አያደናትም። እናቴ እሳት እያቃጠላት ተጋግራ ተኝታ ጧት እያደረሰም ምናም ያን ሁሉ አሳልፎ እንዴት ነው ከሷ ተለይቼ በቃ ይሙሩ ይሁን ይገስሰኛል። ታያለ በጣም ከበሩ ዝም ብዬ ጫካ ይውላሉ። እንደ ጓደኞች ምናምን ፋኖ ነው የሚሉት። አንዱ ጓደኞቼ እዛ ያሉት ብዙ እንትን ሲያሰልፉ ነው። ወደ ላይ ነው የሚሄደው። በቃ እርግቤና ነው፣ ወደ ላይ ነው የሚሄደው። ይሄ ልጅ ክብር ይገባዋል። የምሬን ነው የምላችሁ። በጣም ክብር ይገባዋል። ሰው ሕፃኑ ነው እንደዚህ ያስባል እንደማን

ስምሪዩ አልፈልግም። በእንደዚህ ዓይነት ጉዳይ ትሪት እንድታረገኝ አልፈልግም። ጋር ጾም ባይሆን እሳ ብዬ ጸጉር መሰንጠቅ አልፈልግም። ግን ሂጃብሽ በጣም ያምራል፣ በጣም ያምራል የምር እንዳታወጣ ንገሯት እስኪ ፕሊስ። እኔን አሰማኝም እኔ ስንት ነገርኳት፣ ስንት አወራው ግን አሰማኝም። እናንተ ንገሯት። ዋጋው የዚህ ኮት ዋጋ አምስት ሱፍ የምትገዛው ዋጋ እኩል ነው። ምን አሁን ይሄ ጂንስ አንዴ ኖርማል ጂንስ አይደለም ሉዊ ነው ብላ እኮ ሳክስ ላይ አ ምንድን ነው የሚለው ይሄ ምንድን ነው የሚለው እስቲ አንብብልኝ አንብበው እንጂ ተመራ ያለው ተለለ ሉዊ ቪታን አይባለው ኤስ አይ ሉዊ ጎግል ጎግል ጉና ንገሩን በላቸው ላይ ላይ ያሉትን ስንት ሱፍ እንደሚገዛ ይነግረዋል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 ከፍ ያለ ምስጋና እያቀረብኩ፣ አንዳንዶች በሁለቱም ሳይድ በሶሻል ሚዲያ ላይ የማይሆን ቅስቀሳና የደሜ የልጄን ደም ለመደበቅ የሚሯሯጡትን ከኔ ላይ እንድትቆሙ በእግዚአብሔር ዘንድ ጠይቃቸዋለሁ። በቀነኒ ጉዳይ አዲስ ነገር ወጥተዋል። እሱ ምንድነው? አዲስ ፎቶ ተለቋል። በፊት በዚህ በኩል የተመታችው ሌላ ነገር ነው ተብሎ ተወርቶ ነበር። በቃ አሁን ግን ቀጥታ ዓይኗ ፊቷ ሙሉ በሙሉ የተመታ ሰው እንደዚህ አይነት ፊት የሚያሳይ አይነት ምስል ወጥቷል። ብናደርጎ ገለዋታል። ይሄንን ሁላ ካደረገ ገለዋታል። ውሰዱ፣ ይኸው ይሄ ነው ያለ። ቤት ውስጥ ደግሞ ቤቱ ፎቶ ተነስተዋል። በኪችን በኩል ተተኩሶባት የተመሳሳው ቤት ሌላ የሚፈልጉን ነገር አለ። ምን ልጨምር። ሌላኛው ደግሞ ወንድሟ ጋር ቀጥቅጦ ቀጥቅጦ ስቶክስባት፣ ወንድምየው ታናሽዋ ማለት ነው። አሁን ነገ ቪዲዮ ወጥቶ ሊሰራ ነው። አባትዮው እንዴት እንደሚያነቡ ሲያወሩ፣ ልጄ ፕሊስ፣ ለልጄ ድምፁንልኝ። ሁለተኛ ሞትኩ እኮ እኔ። እንቅልፍ አጣሁን ለሊቱ ሙሉ ሳለቅስ ነው ማድረው። አይደለም እሳቸው እሳቸውን ለመረዳት እኔ ራሴ እንቅልፍ የለኝም። በጣም ነው ማስሮ። ሶፊ ጋ ደውዬ ታቀኛለች መባ ደግሞ ተውት። ባሏ እራሱ ግራ እስኪገባው ድረስ አላስተኛ ብለን ለሊቱ ሙሉ ስናወራ ነው የምናድረው። አበደ። በሷ ምክንያት ግን መረጃ በየቀኑ መጥቶ መጥቶ እየተሰጠኝ፣ ይሄንን እያየው እኔ ዝም ካልኩኝ ከገዳዩ አልተናነሰም። ጭካኔ ማለት ነው ይሄንን የልጅቷን እውነት ደብቄ ዝም ካልኩኝ ማለት ነው። ኦኬ ደፋሪ ብሔር የለውም ሃይማኖት የለውም ዘርም የለውም። ይሄን ይወቁ ከገዳይ ነው አቢዩዘሩ ዳሴ እንጂ ኦሮሞ እንዲ ያው ከኦሮሞ ጋር የሚያገናኝ ነገር የለም። እሷም ኦሮሞ እኮ ናት። እሷም እኮ በማንነቷ ሳታፍር እሱ በአባት ባናቱ እሷም በእናት በአባቱ የት አባታችሁ መፈናፈኛ አጡ። እንዴት አድርጎ ሰው ላይ ያላክካሉ ካሉ ለመላከክም እድል አጡ። እድል አጡ እንጂ ልጅቷ እንደው ፈጣሪ ብሎት በእናቷ ሂዳ እንደው አማራ ክልል የተወለደች እናት ራሱ ብትሆን ሂዶ ያላክፉ ነበር ወይ ወይ የሆነ ትግር ልጅቷ ስፈጥራት በእናትን በአባትም ሆነች እሱም እንደዛው ከዛ የሚደረግ ነገር ጠፋ። አልደበቃለ አፋን ቀብናን ፉኛኔም ባሉ ጋንጀ ኦሮሞ በዚህ ሲዙ በዚህ ይወጣል፣ በዚህ ሲዙ በዚህ ይወጣል፣ አፍ ሲዙ በቂት ወጣ። ይሄ ነው የቀነኒ እውነት። ፈጣሪ አላህ እግዚአብሔር ነው እየመሰከረላት እውነታዋን እያወጣ ያለው እንጂ ሰው ደብቆ ላ የቀነኒ ሟሟት ትልቅ እንቆቅልሽ እንደሆነ ሁላችንም እናውቃለን። አባት ደግሞ በቅርቡ በቪዲዮ ወጥቶ የልጅን ጉዳይ ለህዝቡ አማና ብሎ ሰጥተዋል። እና ቺ ልጅ ግዴታ ፍትህ ያስፈልጋል። ኤኒዌይስ፣ ያም ሆነ ይህ መንግስት አጣርቶ የሆነ ጉዳይ ላይ እስኪያወጣ ድረስ እኛ ታግሰም መጠበቃችን ግዴታችን ነው። ያልተጣሩ መረጃዎችንም ይዘን ለመሄድ ትንሽ አስቸጋሪ ይሆናል። የተጣሩ የተጣሩ መረጃዎች ካሉ አብረን የምንቀያየር ይሆናል። ለዛሬ ያዝንላችሁ ፕሮግራም ይህንን ይመስላል። ጻይ ቪዲዮ እስከምንገናኝ